ሴት አድርጌ እንደምነግርሽ አላውቀም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ ብዙ ነገር ይነሽ ህይወት በኔና በአንቺ መካከል ምንም ነገር ብታመጣ ግን የማስበው አንቺን እንደሆነ እወቂልኝ። ከዚህ በፊት ማንንም በዚህ መልኩ ድጅ አላውቅም። ደሞ ይህን እስከ መጨረሻው አጠብቀዋለሁ። እወድሻለሁ፣ ሁሌ ማፈቅድሻለሁ። ማለት እንዴት አይምሮክ፣ እንዴት ይሻል ቤተሰብ ምንድነው የምንሰማው ምን ጎዴ ይዛ ነው የመጣችው ነፂ ሩታና አብርሽ ፍቅረኞች አይደሉም አለችው ምን ነበሩ ታዲያ አንድ ላይ ሲኖሩ ምን ነበሩ ምን ነበሩ እኔ ገረመኝ ይሄ ነው የምር የትኛን እና ምን እስኪ ቤተሰብ ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች እንዴት ናችሁልኝ ደህና ናችሁ የኔ ደህና እኔ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለማለት ፈልጋለሁ። እውነት ዘጠኝ ዘጠኝ ሺ አስገቡኝ ቤተሰብ ቪዲዮ ታላችሁ፣ ግን ሰብስክራይብ እያደረጋችሁ አይደለም ማለት እውነት ለመናገር በጣም የሁለት ነፍሰ ጦር ናት። ምንድነው የምታወራ? ነፂ ማለት ነው እኔ ጋር አልገባኝ ነገር ማለት ነው። እሽ ይሄ ነገር የቆየ ፋይል ነው እውነት ለመናገር ማለት ነው። የቆየ ፋይል ነው ፎቶ። እሺ ያውኑ ቢሆን ሁላችሁም እናምናለን። ነፂም ማለት ነው ይህ ኮ የቆየ ፋይል ነው። ፍቅርና ከአንቺ ጋ ሲቆየ ፎቶ እኮ ነው። አንድ ናችሁ። አንቺ ጋም ሲሰራ አንቺ ጋ ያለም ፍቅር ጋር ሲሰራ ነበረ አንድ ፎቶ እኮ ነው። ልዩነት የለም። እሺ የአውኑ ፎቶ ቢሆን እሺ እናምንሻለን። እውነን ለመናገር ማለት ነው ቤተሰብ እናምናታለን። አሁን የአውኑ አርብሽ ቢሆን እናምናታለ የቆይ ፋይል ናቸው ፎቶቹ ማለት ነው። እውነን ለመናገር እያወጣችሁ ያለችው ማለት ነው እና እሺ ሸማግሌ ስላክ ጊዜ ጠርጥር ያለው አለችው። እሺ በዛ ሰዓት አቶጭም ነበር ይሄ ሁሉ ፋይል አስቀምጠሽ ቁጭ ያደረግሽ ለመቼ ነው ታዳ? አብርሽ እየዋሸኝ ነበረ፣ ወድሻለሁ እንደዚህ እያለኝ ነበረ ምናምን ምናምን። ይሄ እኮ ቴሌግራም ላይ እያስቀመጣችሁ ስልካችሁ ካልተበላሸ ምንም ፋይል አይጠፋም፣ ቦይስም አይጠፋም፣ ምንም ነገር አይጠፋም፣ ቤተሰብ ማለት ነው እና ይሄ እየቆየ ቦይስም ሊሆንም ይችላል። አብርሽ እንደዚህ ነገር ከሩታም ጋር ሆኖ ከነፂ ጋር እንደዚህ ነገር እያወራታል እንዴ? እኔ አላስብም ግን አብርሽ እዚህ ጋር መልስ ወጣ መልስ መስጠት አለበት። ለሁሉም ሰው ግልጽ ይሁን ማለት ነው ይሄ ነገር ግልጽ ቢሆንልን ለሁሉም ተመልካች ግልጽ ቢሆንልን ደስ ይለናል ብዬ አስባለሁ። ለምን እውነት ከነፂ ከሩታ ጋር ሆና ከነፂ ጋርም እንደዚህ ነገር የምታወራ ከሆነ ሁለቱም ሴቶችን ጎዳ ማለት ነው። ለመናገር በጣም ሽም ነው። የምሬ ነው የምላችሁ፣ ቤተሰብ በጣም የሚያሳፍር ንግግር ነው አሁን እየሰማን ያለን ማለት ነው። እና የቆየ ፋይልም ከሆነ እሺ፣ የቆየ ነገር ነው ሮታ ጋ ሳይሆን በፊት ከሆነ መችም ፋይል አይጠፋም። ቤተሰብ ቴሌግራም ላይ መችም አይጠፋም፣ ቦይሶች አይጠፉ። ቴሌግራም ላይ ሜልባ ስልካቸው ከተበላሸ ሊጠፋ ይችላል እንጂ ስልካቸው ካልተበላሸ ቴሌግራም ላይ ምንም ቦይስ አይጠፋም። ስላማቅ ማለት ነው። ስለዚህ ይሄ ነገር የትኛው ነጽኛ እናምን ወይስ አርብሽ እና ምን ሮታ አውቃን የገባችበት? ነጽ የአርብሽ ትክክለኛ ፍቅረኛ ከሆነች ሮታ ለምን ገባች? አንዳንድ ሰዎች ደግሞ ሮታ ምንም አታዛዘ ነው ለምን አውቃን የገባችበት የምሉም አሉ። እኔ ቪዲዮ የሰሩ ልጆች ማይቻሉ ሆናል ለመናገር በጣም ነው ያዘንኩ ማለት ነው። እሺ ከፍቅረኞች አልፎ እኮ ባለና እኔ ነፂ ጋ ነው ችግር ያለብኝ ማለት ነው። ቤተሰብ እስከ ዛሬ እሺ እሺ፣ ጠረጠርኩ አለችው። ሸበቅሌ ስላት ጊዜ ጠረጠርኩ አለችው። እሺ ከጠረጠርሽ እኮ በዛ ሰዓት አንቺ ለካ የሚዲያ ተጠቃሚ ነሽ ማለት ነው። የአብርሽ የምልሽን ብቻ ነው የምሰሚ እንጂ የሚዲያ ተጠቃሚነሽ ነሽ። በዛ ወተሻ አትናገሪም ነበር አውሮታ አረገዘች ስሉሽ አንቺ ሰምተሽ ነው ወይስ የእነሱን ቪዲዮ ትከታተላለሽ? እውነት ለመናገር እንዴት አንቺ ወንድ ልጅን ታምናለሽ? አንደኛ ነገር ደግሞ ተነጋግረን ከሩታ ጋር ተነጋግረን ሶስታችን ቁጭ ብለን ስተነጋግረን ነው አውርተን ጨርሰን ነው ከሩታ ጋር ቪዲዮ እንደሚሰሩ ሩታ ለሩታ ተከፍሎ እንደሚሰራው እንደምትሰራውን የነገርሽን ማለት ነፂ ማለት ነው። እዚህ ጋር ደግሞ እኛም የሮታ መልስ እንጠብቃለን ማለት ነው። እውነት ከነፂ ጋር ሩታ ተነጋግራ እንደዚህ ነገር ውስጥ የገባችሁ የምልን እኛም ደግሞ ይህን ጥያቄ እንጠብቃለን ማለት ነው። እውነት ለመናገር እኛ የትኛን ነገር ማለት የትኛን ነገር እኛ እናምን። ሚያሳምን ነገር አጣን እኮ ቤተሰብ። እሺ አብርሽ፣ ያሁኑ ቢሆን ያሁኑ ፎቶች ቢሆን እሺ፣ እናምንሻለን። ነጽ ሴት ልጅ ነሽኮ ከአንቺ ጎን እንሆናለን እኛ። የቱ ነን የቱ ነ የኛ የሚያሳምንን? ይሄ እኮ በቃ የድሮ ፎቶ ከሆናችሁ አንቺ ያሁን የለቀቅሽ ያለሹ ቦይስም ከዚህ በፊት የተላላካቸው ቢሆንም ይችላል። እውነን ለመናገር ማለት ነው። እንዴት እንደዚህ ትላለሽ አንቺ እሺ? እኔእንጃ ብዙ ብዙ ብዙ ነገሮች እኮ አሉ። ነጺ ግን ምን የሆነሽ ነው? እስከ ዛሬ እንዴት ዝም ትላለሽሽ? እሱ እንደዚህ ሲዋሽሽ አንቺ የሚዲያ ተጠቃሚ ልሽሽ፣ ሸመግሌ የላክላት ጊዜ ስትጠረጠር ጊዜ መውጣት ነበረብሽ። ሩተናሮች ስንት ጊዜ ተጣሉ። እውነት እነ ዳኒ ጋር ሲጣሉ ጊዜም ነበርሽ። በዛ ሰዓት እኮ በማል ገብተሽ እኮ በቃ በሰላም መለያየት ይችሉ ነበረ። እውነት ለመናገር ማየት ነው። እሺ ፍቅር ደግሞ ለአርብሽ ምኑ ነበረች ታዲያ? ፍቅር ደግሞ አርብሽ የአምስት አመት ፍቅሮ ነው እያለች ነበረች ፍቅር ደግሞ ለአርብሽ ምን ነበረች? እኔ እኮ ግራ የገባኝ ይሄ ነው። ከኛ የትኛውና ምን ቤተሰብ ግራ የሚያጋባ ነገር ነው። አሁን ነዚህ ቁጭ ብላ የምታወራ ማለት ነው። ማቸውም አልፋታውም። ይቅርታ እስከምለኝ ድረስ አረ፣ ምን ጉድ ነው የምንሰማው? የምር አርብሽ እውነት ካደረገ ግን ይህ ነገር ወጣ መልስ መስጠት አለበት ማለት ነው። እኛም ግራ ተጋበም በእናንተ ምክንያት። ለምን በሁለት ሴት ላይ የተጫወትክ ያለው ማለት ነው። እዚህ ጋር ከሩታ ጋር ሆነ ከሌላ ሴት ጋር ከድሮ ፍቅረኛ ጋር ታወራል። እንዴት እንደዚህ ታደርጋለ? ቆይት ወንድ ልጅ አለ እንዴት በሁለት ሴቶች ላይ ትጫወታለ? ታዲያ እንደዚህ ከሆነ እውነት ሩታ ይሄ ነገር መልስ መስጠት ማለች አለች። ሩታም መልስ መስጠት አለብሽ ብዬ አምናለሁ። ምክንያቱም ከነፂ ጋር እውነት ተነጋግራችሁ አንቺ እንደዚህ አይነት ውስጥ ጋር ገባሽ። ሮታም ደግሞ መስጠት አለብሽ ብዬ አምናለሁ። አሁን በዚህ ሰዓት ሮታ ነፍሰ ጦር ናት። እውነት ለመናገር እንዴት እንደዚህ ነገር ታወራለሽ? መሲ መስክልሻለሁ። እንዴ ነፂ እና ብቻ ግራ ያጋባል። ቤተሰብ እንዴ እኛ እኮ እናምንሻለን እኮ ይሄ እኮ በፊት ፎቶ እኮ በፊት ፎቶ ነው፣ የአሁን ፎቶ አይደለም። እውነት ለመናገር እዚህ ጋር እንደዚህ ካለሽ ወጥተሽ እኮ አብርሽን እውነቱን ነገር ማስመስከት አለበት። እኛም ከአብርሽን ጠብቃለን። ሩታ እውነት ከነፂ ጋ ተነጋግራ እንደዚህ ነገር ካደረገች እንደዚህ ውስጥ ከገባች እንደዚህ የሚሉን ቪዲዮ የሰሩ ልጆች አይቻለሁ። እውነት ለመናገር ማለት ነው እና ለሁሉም ሰው ግልጽ የሆነ አይደለም ማለት ነው እና ነፂ ግን እውነቱ፣ እኔ ጋ ነው። ይህ የተጎደውም እኔ ይህ የተሰበርኩም እኔ የተሰደብኩም እኔ ቤተሰቦች የተሰደቡብኝም እኔ ያለች ነበር። እኛ ሚዲያ ከመጣሽ እኮ ማቻል ነው፣ ሁሉም ነገር ማለት ነው፣ ማቻል ነው። የሚዲያ ሰው ከሆንች ምንም ማድረግ አይቻልም፣ ማቻል ነው። ስድቦንም መንሆንም ማቻል ነው። ስለዚህ ወስነሽ አስበሽበት ነው የመጣሽ ወደ ሚዲያ። ስለዚህ ነፂ እሺ፣ አሁን መተሽ ብታለቅሽ እሺ፣ ምን ምን የሚመጣልሽ ነገር አለ? ምን የሚጨምርልሽ ነገር አለ? እውነት ለመናገር ቤተሰብ አላቅም ብቻ አላቅም። ሩታና አብርሽ ከፍቅረኞች አልፎ ባለና ሚስት ናችሁ? እሺ ወቁን ትግራይ ያጋባ ዱባይ ሄዶ እየደገሱበት ሰርግ ማለት የደገሱበት ሰርግ ውሸት ነበረ ማለት ነው። እንግዲህ አብርሽና ሩታ ዱባይ ሄዶ እየደገሱበት እኮ ሰርግ ይባሉ የቀለበትና የፎቶ ፕሮግራም ነው ስሉ ነው የሰማን እንደዛ እያሉ እንጂ ይህ ከእውነቱ ሰርግ ሰርግ አይመስልም። ግን ጾም ውስጥ ስለሆነ በጣም ብዙ ሰው ተናደው ባቸው ነበረ። እውነት ለመናገር እንደዚህ እንዴት እንደዚህ ያደርጋሉ? ብዙ ሰው ተናደውባቸው ነበረ። ግን እሺ አልፎ አልሁሉም ነገር አብርሽ ቅር ተጠይቀዋል፣ እንደዚህ ስለሆነብን ነው ብሎ ተናግረውናል። ለመናገር ስለዚህ ቤተሰቡ ጋር እኮ ብሎ አብርሽ እኮ ተናግሯል አሁን እኮ አንቺ በማላጩ በትገቢ እኮ እሱ እሱን ነበር መስተካከል ወደ ቡታየር ይራ አይሄድም ማለት ነው አብርሽ ስለዚህ እኛ የትኛው እናምን ነፂ እናምን ወይሽ አብርሽ እናምን የእውነት ግራ እያጋባ ምን ጉድ ነው ዛንድሮስ አረበስማ ወንድ የለም እንደ አሁን አሁን መተሽ እንደዚህ ብታወሪ ማነው የሚሰማሽ ሰው አለ ግን ግን አሁን እኮ ያለ ፋይል ናቸው እንጂ የወጣሽ ያለ ሾው ማለት ቦይስም የድሮ ይመስለኛ። እኔ መቼም ቴሌግራም ላይ የፈለጋቸውን ነገር ብታስቀምጠ አይጠፋም። ስለዚህ ያለፈ ታሪክ ነው ብዬ ነው የማስበው። እንግዲህ እዚህ ጋር አብርሽም ወጥቶ መልስ መስጠት አለበ ብዬ አስባለሁ። ለሁሉም ሰው ጥያቄ የሆነ ነገር ስለሆነ ወጥታ መልስ መስጠት አለበ። እውነት ሩታ ይህን ነገር አውቀሽ ከጋባሽበት ሩታም እዚህ ጋር መናገር አለብሽ ብዬ አምናለሁ። እነት ግራ ያጋባል። ሜላት ራሱ ኤቷ ሚዲያ ላይ ወጣ ስታወራ ነበረች። በዛ ሰዓት እኮ ነዚህ ወተሽ እኮ ባልሽን ወይም ፍቅረኛሽ ሽማሽ ትችል ነበር እኮ መውሰድ ትች ነበረ። ኤቶ ወታ ሚዲያ ላይ ያዙኝ ሊጠቁኝ ያለች ጊዜ ማለት ነው የሮታ ኤት ሜላት ማለት ነው። በዛ ሰዓትም እኮ መውጣት አለብሽ ማለት ነው። መውጣት ትች ነበረ። አሁን መተሽ እንዲ ነው እንዲ ነው ብቲ፣ አሁን ምንም እኮ የሚደረግልሽ የለሽም። ምንም እኮ አብርሽ የሚያደርግልሽ ነገር የለም። ምክንያቱ ልጅ አልወለድሽው ልጅ ብትወልጂ እሺ ብትከሺ ልጅ ካለሽ ግዴታ ነው ለልጅሽ ሲባል እያካፍልልሻል ያለውን ነገር ማለት ነው። አሁን እኮ ፍቅረኞች ናቸው እንጂ ምንም ከአብርሽ ጋር የምንም ነገር እያደረጋችሁ ነገር የለም። ሆነን ለመናገር ብቻ ግራ እያጋባን ነገሮቹ ቤተሰብ በዓል አይቀም ብቻ እስኪ ማየት ነው። እስከ ዛሬ ቪዲዮ ይለቀቃል ብዬ ያስባሉ አብርሽ፣ እስኪ ምን አይነት ማለት እንደሚሰጡ አናቅም፣ እስኪን እንሰማለን ብቻ። አለቅም አችም ማማችም አልፈታም ብላለች። እንግዲህ እስኪ እኛም ደግሞ እናያለን ማለት ነው። እና እውነቱ ነፂ ጋ ነው ወይስ አብርሽ ጋ ነው? ለምን እንደዚህ ይጫወታል? በሁለቱም ሴት ላይ ነው የተጫወተ ማለት የሁለት ነፍስ ጦር ናት፣ ርጉዝ ናት። በዚህ ሰዓት አረፍ የምትልበት ሰዓት። እውነት ለመናገር ምን ጉድ ነው የምንሰማው? ፈጣሪ ሆይ።